አሰላሙ አሌይኩም ወረህመቱላ ወበረከት ውድና የተከበራችሁ ሸብዱላ ዜዜቱ ተከታታዎች በሙሉ በያላችሁበት ሰላማችሁ ብዝ ትርፍረፍ ይበል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ጀላችሁ የቀረብኩት እንግዲህ 37600 ብር የፈጀ ዕቃ ነው። 12 ትራስ ልብስ እስከ ትራሱ እስከ ልብሱ፣ አራት ፍራሽ ልብስ እስከ ፍራሹ እስከ ዋናው እስከ ልብሱ፣ ምንጣፍ ስምንት ሜትር ምንጣፍ አምስት ሜትር መጋረጁ የዙህ የጨርቁ አይነት ማች ሆነ። ይሄ ጠቅላላ የፈጀው ሰላሳ ሰባት ሺ ስድስት መቶ ብር አካባቢ ነው ማለት ነው የፈጀው። ይሄንን ነው የፈጀው፣ ያው ሰላሳ ስምንት ሺ ማለት ነው። ይሄን ይመስላል እንግዲህ እንደምታዩት። ማዘዝ ብዙ አጋጣሚ ማዘዝ ለምፈልጉ ሰዎች በዩቱብ ቻናሌ አብዱላ አዚዝ ዩቱብ ቻናል ነው ያው የልጅ ቻናል ነው ይሄ። በቲክቶክ አካውንቴ ዜድ ዘመናዊ ትራስ ልብስ እና አረቢያ መዝለስ ብላችሁ ሰርች ብታደርጉ ታገኙኛላችሁ በቲክቶክ አካውንቴ። እንዲሁም በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስ እና አረቢያ መዝለስ ብላችሁ ሰርች ማድረግ ብታደርጉ ታገኙኛላችሁ። ፈለጋችሁበት ሀገር አደርሳለሁኝ። እንግዲህ የስራ ቦታችን ከሚሴና ደሴ ነው፣ ግን ፈለጋችሁበት ቦታ እናደርሳለን ማለት ነው። ላይክ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። እያንዳንዱ ዋጋ እንግዲህ ነግራችኋለሁ። ቪዲዮን እስከ መጨረሻው ተከታተሉ። ያው ከቀን ቀን ገበያው ይለያያል። የዛሬውን ዋጋ ሳምንት ብታዙኝ በዚህ ዋጋ ላይሆን ይችላል። በቀን በቀን ነው ልዩነት ያለው። በእርግጥ ኔ እስካሁን ድረስ ያው የተጨመረ ነገር ብዙም የለም። አንድ ትራስ ልብስ በዚህ ስፌት አምስት መቶ ብር ነው ትራስ ልብስ ስፌቱ ይለያያል ማለት ነው። ትራስ ልብሱ ስፌት ስለሚለያይ በዚህ አይነት ሳይዝ ሆኖ እንደዚህ ሶስት አበባዎች የሌለበት ሸርሸፍ የሌለበት ኖርማን ከሆነ አራት ሺ አምስት መቶ ብር እንትል ይላል ማለት ነው። ለነጋዴ ደግሞ ነጋዴ ሙሉ ለሚረከብ ትንሽ ሊቀንስ ይችላል። በዚህ አይነት ስፌት ግን እንደዚህ አይነት ስፌት አምስት መቶ ብር ነው አንዱ ማለት ነው። ከዛ አባዞቴ ፍራሽ ልብስ አንድ ሺ አምስት መቶ ብር ነው። ግን ይለያያል። የፍራሹም ልብስ ይለያያል፣ ስራው እናንትሩ ማለት ነው። የፍራሹ ልብስ እንዴት በዚህ አይሆንም? ብዙዎቻችሁ ለምን በዚህ አታረጊውም በዚብ ምናምን ትላላችሁ። በዚህ እንዴት ነው እኛ ሀገር የሚሆነው? በዚብ መሆን አይችልም። ዚቡጥ ስለሚበላሽ ጫፍና ጫፉ ላይ ጎማ ይደረግና እንደ አርቢያ መጅልስ ጥልቅ ይደረግና ማሰሪያ አራት ማሰሪያ ያለው በማሰሪያ ይታሰራል። በቃ ለዚ ነው የሚሆነው። ብዙዎቻችሁ ተገልብጦ የሚነጠፍ ሁለት ፌዝ ዋጋ ይጨምራል። ሁለት ፌዝ ሁለት ፌዝ ዋጋ ይጨምራል። በዛ ላይ ደግሞ ከላይ ቆሻሻ ምጓ እንትር ብሎ ብሎ መሬት አቧራ ላይ እንትር ሲል ከዛ ስገለብጡ ንጹህ አይደለም። አንድ ጨርቅ በወዳ በወድ የገለበጣችሁ ከምታመነችው እኮ ሁለት ቀያሬ ማሰራት ይሻላል። ሁለት ቀያሬ ብታሰሩ ይቀላል። ሁለት ቀያሬ አድርጋችሁ ማሰራት ሁለት ፒስ ከምታሰሩ ሁለት ቀያሬ ብታሰፉ ሁለት ፒስ ብታሰሩት ዋጋው ያው የሁለቱን ዋጋ ነው። ለምሳሌ አሁን ይሄ ፍራሹ ሻምስ ከሆነ ሁለት ፒስ ቲያብል ከሆነ ግን ቶሎ ይበላሻል። ዚቡ ይበላሻል። እኛ ግሬ ፍራሽ ሲጨመር ሲንትር ሲል ይበላሻል። በዚህ አይሆንም። በጣም እንትር ይላል። ሁለት ቢስ አሁን ሶስት ሺ ብር ሊሽጥ ነው ማለት ነው። ከዚህ ሁሉ በዛ ላይ ደግሞ ይቆሽሻል። እናንተ መገልበጣችሁን ነው እንጂ የምታዩት፣ በጣም ይቆሽሻል። ከላይ ሰው ተቀምጦበት ተቀምጦበት የታችኛው ቆሻሻ ወደ ታይ ተገልብጦ ደግሞ ሲቀመጥ በጣም ይመነጭቅባቸዋል ማለት ነው። ሁለት ቀያሪ ያሰርታችሁ ቶሎ እንትር ማለት አሁን እንጂ በቃ አንዴ ገዛችው አስራ ሁለቱ ትራስ ልብስ 6000 ብር ነው የፈጀው ማለት ነው። 12 ትራስ ልብስ 6000 ብር፣ አራቱ የፍራሽ ልብስ 6000 ብር፣ 12000 ብር ማለት ነው። ፍራሾቹ ፍራሽ እንደገና ከሁለት ሽ ብር ጀምሮ አለ፣ ግን ይሄ በ2500 ሂሳብ ነው የታሰበው ፍራሽ ላይ ያያል። ከአያንሽ 800 ብር አለ ኢቶፎም ቲክነሱ ከፍ ያለ የማይተረሽ ሁመቶ ብርለ ትራስ ከ28 እስከ አራ መቶ ብር አለ። ይሄ ግን በአንደኛ ነት ተደረገ ላት ማለትነው ይለያያል። እቃ ስታዙ ይለያያል። የዋጋ ቅናሽ ይታችሁ ሚቀንስ እቃ እኔ በርግጥ ዋጋ ጨምራችሁ አንደኛ እቃ ብትወስዱ ይሻላል እንጂ ሂዶ ሶስት ቀን የማያድር ነገር እዛትርብሽብሽ የሚል ነገር ምንም አይሰራ ማለት ነው። ያው ደንበኞች የታቁታላችሁ ምንጣፍ ስምንት ሜትር አንደኛና ሁለተኛ ለአንድ ብር ለሁለት ብር ብር ቅናሽ ለአስር ብር ቅናሽ ተብሎ የማይረባ ጋር ከሚገዛ ሙሉ መግዛት ይሻላል፣ ማለት ነው። ይሄን ይመስላል እንደምታዩት፣ በጣም ነው የሚያምረው። እኔ አፈራረሽ ያው ስለሚደግመኝ ቪዲዮ ስለሚቀረጽ ለቅረጻ እንትር ስለማይ ለማየት ያክል እንትር ስለማረገው ነው እንጂ መጋረጃው እራሱ ተደርጎ በደንብ ቢቀረጽ በጣም ነው የሚያምረው። ፍራሹም እንደምታዩት ጓን ያለ ነው። በጣም አሪፍ ትራስ ነው፣ ፍራሽ ነው ማለት ነው። ይኸው እንደምታዩት ማለት ነው። ሁለት ያለ ነው እስከምንጣፉ ድረስ ማለት ነው። አያችሁት እንግዲህ ያው ብር ምንዛሬም ስለጨመረ ብሩ ምዛ ሄዱ አልሰራም። አሁን ይሄ 38 ያው 37500 ብር ብዙ ነው ብዬ ነው የማስበው። 12 ትራስ፣ 4 ፍራሽ፣ 8 ሜትር ምንጣፍ፣ አምስት ሜትር መጋረጃ ያለው መጋረጃውን መጨረሻ ላይ ታውታላችሁ። መጋረጃው 8 ሺህ ብር አካባቢ ነው የፈጀው መጋረጃው ማለት ነው እና ቆይ ታውታላችሁ። በጣም ነው የሚያምረው መጋረጃው ራሱ የሱስ የጨርቅ አይነት ነው። በጣም ያምራል። ይህን ይመስላል እንደምታዩት። ፍራሹ ላይ ነጭ አልቀላቀልኩበት። ነጩ እንትን ነጭ ሳይሆን እንደ ጎልድ ከለር እና እሷን አልቀላቀልኩበት። ቆሻሻ ስለማይችል ነው። ቆሻሻ አይችልም። እግር እርግጥ ሲሉት እንዳይመነጭክባት ራሶቹ ልብስ ላይ ብቻ ለውበታቸው እንደዚህ በዚ ቅርጽ ተሰርተው አላችኋለሁ። ትራስ ልብስ ማዘዝ ለሚፈልጉ ሰዎች የፈርኒቸር እቃ ማዘዝ ለሚፈልጉ ሰዎች ዘዙኝ። የትራስ ልብስ እንደ ጨርቁ አይነት የፊቱ ጨርቅ ከአራት መቶ ብር ጀምሮ እስከ አምስት መቶ ብር፣ ከፍተኛው አምስት መቶ ብር ነው። የፍራሽም ልብስ እንደዛው አለላችሁ፣ ወዘዙ። ሱፍራ አንድ ሺህ ሁለት መቶ ብር ነው የሚሰራው። መደገፊያዎች ደግሞ አሉ እነሱ በ1 እስከ አንድ ሺህ አምስት መቶ ቤቢ ትራስ አራት መቶ ብር ነው። መደገፊያዎቹ ሺ አምስት መቶ እስከ ልብሳቸው ማለት ነው። ከልብሱ ውጪ አንድ ሺህ ሁለት መቶ ብር ነው። መደገፊያ አለ፣ ይሄ የለውም። ለምታዙ ሰዎች ዘዙ። ፈለጋችሁበት ቦታ እናደርሳለን። ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ምርጫው አድርጉ። እኛ ጋር ቀብድ መጀመሪያ መቀበል ለም ቀብድ እኔጋ አይሰራም። እቃቸው ከደረሳችሁ በኋላ እቤት ካሄደላችሁ በኋላ ነው ቀብድ የምቀበለው ከሰዎች እኔ ብር አልቀበልም። እኔ እናንተን ሀቅ ይዤ ከምጠየቅ እናንተ ኔን ሀቅ ይዛችሁ ብትጠየቁ ይሻላል። አሁን ብዙዎቻችሁ አንዳንዶቻችሁ አላቸሁ አሁን ራሱ ይዛችሁን ብጠፉ ከጠቀማችሁ ይዛቸው ጥፉ። እኔ ይዤ ከምጠፋባችሁ ይዤ ከምጨናነቅ የኔን ይዛችሁ ብትጠፉ ብልጥነን ብላችሁ ብትበእንትር ብትሉ እኔን አይጎዳኝም፣ አላ የበለጠ ይሰራኛል። ግን የእናንተ ሀቅ ደግሞ ትንሽ ብኩን ያስጠይቃል። መጀመሪያ እኔ ቀብድ አልቀበልም። እቃችሁ ከተረከባችሁ በኋላ ነው ብር የምታስገቡት። እቃችሁን እሰራለሁ፣ በፍጥነት እሰራለሁ። የትራስ ልብስ ከሆነ ስምንት ቀን ወይም አስራ አምስት ቀን ነው የሚያቆይኝ ቶሎ። እናንተ ከተሳካላችሁ እቃችሁን አደርሳለሁ። ብራችሁን በላካችሁ ሰዓት፣ እውጭ ያላችሁ ሐዋላ፣ በተመቻችላችሁ ሰዓት፣ በላካችሁ ሰዓት ብሬን ታስገባላችሁ። እንደዛ ነው እኔ ስራዬ ማለት ነው። ቀድሜ ብር ተቀብሌ ማያዝም ምን ማለትም አልፈልግም ለምን ምን እንትር ይለልኛል፣ ምንም ስለማይሰራልኝ ቀድሜ ብር እኔ ጋር አልቀበልም። እቃ ሳይሄድ ብር አልቀበልም። እቃ ከሄደ በኋላ አመቻችታችሁ ተለካላችሁ። ምክንያቱም ሰብኩ ብዙ ነገር የሚያጋጥመው አለ። የምቸኩለው ለቃችሁ ቶሎ ተሰርቶላችሁ እንዳልቅ ነው እንጂ ለቀብድ እንትር አለልም ማለት ነው። ተጠቃሎ ካልሄደ ብር አልቀበልም እላችኋለሁ። ይህን ይመስላል። እንደምታወት እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምታዙ ሰዎች ዘዙ አረቢያ መጅልስ ከሁለት ወር እስከ ሶስት ወር ሊቆይ ይችላል እሱ እሱ ነገሮች ሊቆይ ይችላሉ የቤት እቃ የምፈልጉ ሰዎችም ደግሞ ከሱ ቅንተርም ስለምል እቃው ዋጋውን ነግራችሁ እና ቶሎ ታስገባላችሁ ብር የቤት እቃ ከፈለጋችሁ ገዝቻ ደርስላቸዋለሁ የሚገዛበትን ክፈሉልኝ ምናበሉልኝ አልልም ማለት ነው የትራንስፖርት አላስቀብልም አልቀበልም እኔ ጋ ከዕቃዬ የማገኛት ትርፍ ብቻ ናት ከትራስ ልብስ የመጋረጅ ይመስላል።